ኖት አንገቷ ላይ ሀብል ታሰረላት። ደስ ብሏት ነው እንዳንል ግራ ተጋብታለች። አለምን ተቀበለችው የሁላችንም ጥያቄ ነው። እኔ ቪዲቸውን ራሱ ማስገባት አልፈለኩም፣ ግን ዝም ብዬ ከምለፈልፍ እንዲያው እንዲገባቸው ያክል ነው። ቤተሰቦች አሁን እኔ የምሰጠው አስተያየት ስድብ ነው ብላችሁ ከምታስቡ ለምን እንዲህ አለች በሉና እስኪ እናንተም መልሳችሁን ኮመንት ስር አስቀምጡ። ዛሬ አሁን ሀይሚ ቀለበቱን ቀለበት አልኩኝ፣ የአንገት ሀብሉን ልሰርልሽ ሲላት ምንጭ ቀርጌ፣ እኔ ብሆን በጥሽ ነው የምጥለው። ቤተሰብ ግን ደግሞ እሷ ደግሞ እንዲህ ያላረገችበት የራሷ ምክንያት ይኖራታል። ለማንኛውም እስኪ ሰላም ጤና ስጥልን። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዴናችሁ? አለው ደና ነኝ እግዚአብሔር ይመስገን። በመጀመሪያ ቡቡ ስላላየሁት በጣም ከፍቶኛል፣ ደብሮኛል። ሀይሚን ስላየዋት ደስ ብሎኛል፣ ግን ደግሞ ያደረገችው ነገር አስከፍቶኛል። ቤተሰቦች ምንም ማድረግ አይቻልም። ይሄ የውስጤ ስሜቴም መናገር ማንም አይከለክለኝም። ሶ መረዳት ብትረዱኝ ደስ ይለኛል ማለት ዝቅ አረግሻት እንዲያንሽ ከምትሉ ብትረዱኝ በጣም ደስ ይለኛል። ሶ አሁን ዛሬ ዳኒ እነዛ ቆማ ሲቸክስባት የሁሉ ምላስ የሁሉ እንግዲህ ምንድን ነው የምትፈልገው ማለት እኔ ከዳኒ ሃይማኖት ከዳኒ ጋር ምንድን ነው የምትፈልጊው አልገባኝም። በቃ ምንም ግልጽ ሊሆንልኝ አልቻለም። ትናንትና ሁሉን ነገር አውቅ ያለው ብለሽ ጥለሽ ሄድሽ ተትናንት ወዲያም በቃ ምንም የምፈልገው ነገር የለም። ካሁን በኋላ ያለህን ስሜት ከኔ ላይ አንሳሽ። ምንድን ነው ከሶሲ ጋር ለማቀራረብ ነው ወይስ ምንድነው? እኔ ምንም አልገባኝም። ከሶሲ ጋር ደግሞ መቼም ቢሆን መቼ አይቀራረቡም እንደዚህ ሆኖ ማለት ነው። ምክንያቱም በጣም ነው እየቸከሰባት ያለው ዳኒ፣ እውነት ለመናገር ማለት ነው። ማለት የማያወራው ወሬ የለም። ድሮ አውቄሽ ቢሆን ስላንቺ አልታደልክምማ። ድሮ ለማወቅ ድሮ ለማወቅ አልታደልክም። ዳኒ የማይሆን ነገር ውስጥ እኮ ነው የገባው ግን ቤተሰብ ግን እንዴት አያችሁት? በተለይ የዛሬው ማለት ነው። እኔ ስራ ነበረብኝ። አሁን እራሱ በጣም ቢዚ ነኝ። ያኒ በደንብ ሀሳቡን ራሱ ቪዲዮን አይቸዋለሁ፣ ግን በቃ በሰዓቱ መቶልኝ ነበር እና ብዙ በደንብ ላል ገልጸው ይችላለሁ። ማታስተኛ ደግሞ በደንብ አየዋለሁ። ግን ቤተሰቦች እንዴት ምን ተሰማችሁ? ማለት እንዴት እንጃ አላቅም። ምን አስባ ነው? እንደው ቢሆን እንኳን ብሩክ ጋሽ ተጣልታለች ብንል እንኳን ዳኒ ጋር ምን ትሰራለች? ምንድነው? ዳኒ ጋ ጉዳዩ የሀይሚ ጉዳይ ማለት ነው። እስኪ ቤተሰቦች ይሄ ስድብም አይደለም ምንም፣ ማለት ጥያቄ ነው። በኮመንት ስር እስኪ ተናገሩ። ዳኒ ጋ ምን ትሰራለች? በግድ ስደቡኝ ነው? በግድ ሀይሚ ከወንድ ጋር አሰራም ከወንድ ጋር ሰራች እንድትባል ነው? ምንድነው? እኔ ምንም ሊገባኝ አልቻለም። ከብሩ ጋር ተጣላች እንበል እና ያዝላት፣ በድራማው መልክ ነው የምላችሁ ቤተሰቦች። እና ዳኒ ጋ ሄዶ ይሄን ያክል እስር ስሩ ማለት ምን አስፈለገ? ሌላ ሰው ጠፋ እንዴ ቢባል እንኳን ቢያስፈልግ እንኳን ሌላ ሰው ጠፍቶ ነው ዳኒ ጋር ዳኒ እኮ ቅሌታም እኮ ነው። ስድብ ራሱ ምንም አይመስለው ዳኔ ማለት ነው። በጣም ነው ደግሞ የሚያስጠላው ሲያወራ። እኔ እኮ አንቺን አይክፋሽ፣ እኔ እኮ አንቺን በጣም በምላሱ እያሰራት ነው ባይዘወይ ማለት ነው። ምን ሀይሜ፣ የምን ነው መድኃኒት አቀመሰሽ እንዲህ መስተፋቅር አቀመሰሽ? ምን ሆነሽ ነው እማትበገረዋ ልጅ እጅና እግሯ አይኗን እና ጇን እኮ ሽባ አድርጎ አስቀመጣት። ይሄ ልጅ ምንድን ነው አላማው ቤተሰቦች? እስኪ የገባችው ሾክ በሉኝ ማለት እንዴ! እኔ ሀይሚ እንደዚህ አይነት ጥያቄ እንኳን አይደለም ቀርቶ ነብር ስትሆን ነው የማየው። በፍፄ ላይ እንኳን ለአንድ ቀን እንዴት ነው የተቀየረችበት? እንግዲህ አላቅም ብቻ፣ እኔ በጣም ግራ ገብቶኛል። ኤኒዌይስ ዛሬ የአንገት ሀብሉን መቀበልም አልነበረባትም። አልፈልግም፣ ለሶስት ስጣት እያለች ነበር። ለሶስት ስጣት ማለት ትችል ነበረ። በጣም ግራ የሚያጋባ አይነት ገጸ ባህሪ ነው ተጫውታ የሄደችው፣ ዛሬ ሀይሚ ማለት ነው። ምክንያቱም በሀይሚና በብሩክ በሷ ደረጃ ሲታይ በጣም ያስጠላል። እነዚህ ልጆች እንዴት ነው የምናስቆማቸው? ቆይ ብሩክ ደግሞ ጠፋ እስካሁን ድረስ መቱ ይሆን? አላየውም አላየውም፣ አልገባውም ግን ሶስት ቀን ጠፍቷል። አይኖ በጣም ይደብራል። እውነት ያሳዝናል። የተፈጠረው ነገር በጣም ነው የሚያስጠላው። ብሩክ በዚህ ደረጃ አድርጎት ቢሆን ኖሮ በስመ አብ ሚዲያው ለጭራሽ ታስቀምጡትም ነበር ሀይሚንም መምከር ያስፈልገናል። የሁለቱን አንድነት የምትፈልጉ ሰዎች አሁንም ቢሆን ሀይሚ ስህተት እየሰራች ነው። እኔ እንደዛ ነው የማስበው። ምክንያቱም ከዚህ በፊትም ሳላቅ በሼም ቀለበት አረኩ ብላለች። ለድራማም ቢሆንም እኛ ያየነውን ነው የምንናገረው ሶ የእውነተኛ ጸብ ሲጣሉ አንቺ እኮ ቀለበት አድርገሽብኝ፣ ስንት ነገር አድርገሽብኝ ቅርታ ብዬሻለሁ ብሏታል ብሩክ። እውነት ነው ይቅርታ አድርጎላታል። ስለዚህ ደግሞ ዛሬም ደግሞ ዳኒ በሼማ አንገቷ ላይ ያደረገላት አልፈልግም ብያለች። አንገቷን ሰጠችው። ለምን በሼም ማለት ነው? ስለዚህ ነገ ደግሞ በሼም ነው በሼም ነው ሀብል ያሰርኩት ብላ ከብሩ ጋር ሜቢ ብትታረቅ በሚለው እናስበው፣ በድራማው መልክ ማለት ነው። ብትታረቅ እንዴት ብላ ነው የምትታረቀው? ሳላቅ በሼም ነው ያሰረልኝ ሳልፈልግ። በእርግጥ ሳትፈልግ ነው፣ ግን አልቀበልም የማለት መብት መብት አላት እኮ፣ አያስገድዳትም። ምን አገባው? ማን ስለሆነ እሱ ምንድን ነው? በጣም እኔ እንጃ ግራ ገብቶኛል እኔ እንደውም ካሁን አሁን በጥሳ ወረወረችው እያልኩኝ እስከ መጨረሻ ድረስ ነበር ያየኋት ነገር ግን አልበጠሰችውምም አልጣለችውምም እንደዛው እየሄደች አለቀ ሜቢ ደግሞ ነገ ፈታ ብጥለው እሱ ሌላ ሌላ ርዕስ ነው ይዞ የሚመጣው እንጂ ዛሬው ላይ አይወክልም ዛሬን የሚወክለው አድርጋ ልፈ ብላ በጥስ አርጋ ብትጥለው ኦማይጋድ በጣም ነው የሚያምረው። ማለት ከዚህ በፊት ጀግና የሚያስብላትን ነገር ይገልጻል። ሜሚ ደግሞ በዚህ ውስጥ ደግሞ ያለውን ነገር ሀሳቡን አናቅም። የሷል ሌላ ምት ልትጠቀምበት የፈለገችው ነገር ሊኖር ይችላል ብዬ አስባለሁ። እንግዲህ አላቅም፣ ግን የሚያምረው በቃ ብጥስ አርጋ፣ ሴት ልጅ ናት የሆነ ነገር ሊያደርጋት ይችላል፣ ብጥስ አርጋ ዞር ዞር ሲል ብጥስ አርጋ ብጥለው በጣም የተሻለ ነበር፣ ያምር ነበር። ለተመልካቾቿም እንግዲህ እሷ ያው ጀግና ነች ምናምን ይባላል። ጀግንነቷ ግን ዛሬ አልታየኝም፣ ይቅርታ አድርጉልኝ። ዛሬ ላይ እኔ ጀግና አልላትም። የዛሬው ቪዲዮ አልተመቸኝም። በጥሳ ብትጥለው ግን ዋው፣ እንዴት ያምር ነበር። ብሩክ ይቅርም፣ ከብሩክ ጋር ትጣላም አትጣላም ይቺ ሴት በቃ ተጣልታ ነው ያለችው። ኦረዲ በቃ እንትን ማለት ነው ያለባት፣ እራሷን ጠብቃ ወንድ ማመን እንደሌለባት በቃ ብሩክ ከቷት አይደለም እየሰራች ያለችው እየከወነች ያለችው። ስለዚህ ባትቀበል በጣም አሪፍ ነበር። ግን ዳኒ ጋ ምን እንደምትፈልግ አላቅ። ሃይማኖት ዳኒ ጋ ምንድን ነው የምትፈልጊው? አልገባንም። ግልጽ ይሁንልን። ብዙ ቤተሰብ እያዘነብሽ ነው የምታረጊው። ነገር ትክክል አይደለም። ነገ ከብሩክ ጋሜብ የምትቀጤበት አጋጣሚ ቢኖር ይሄን ነገር በስተታረኩት ለማለት ነው ወይስ ምንድን ነው? እኔማ ነገ ተነጎዳ ራሱ በቃ እፈቅርሻለሁ ብሎ አስፋልት ዳር እግሯ ላይ ወድቆ ቀለበት ራሱ በግድ የሚያደርግላት ነው የሚመስለኝ። ከዛ በኋላ ያገባታል። ዳኒ ፈጣጣ ነው፣ ሀይሚ ደግሞ ሸመኛ ናት። ቀለበቱን ራሱ እንዴት ፊቷ እንደተኮሰኮሰ እየተቀበለችው አይታችኋል። ደስ ሳይላት ማለት ነው። ይሄ ነገር ደግሞ ለእሷ ምን አይነት አደጋ እንደሚያመጣባት ታውቃላችሁ? እሷ እኮ አልፈለገችም፣ በግድ ነው እያደረገላት ያለው። በጣም ነው የሚያስጠላው። ለምን ታገኘዋለች? ለምን ትሄዳለች ምንድን ነው አላማው? አልገባኝም። እኔ እች ልጅ እያየናት ህይወቷ እንዳይበላሽ። ይሄ ልጅ በጣም ብዙ ሰው ነው የሚያውቀው፣ ብዙ ሰው ጋር ነው የሚውለው። እሷ ገና ትናንትና ነው ከቤት የወጣችው። አንድ አመት ሙሉ በክብር በስነ ስርዓት ተቀምጠሽ፣ ክብርሽ ዝቅ እንዳይል፣ ሃይማኖት፣ ንቂ አይንሽን ግለጭ ብሏል ብሩኬ። እውነት አይንሽን ግለጭ፣ በልጅነትሽ የሆነ ያልሆነ መከራ ውስጥ እንዳትገቢ። ምክንያቱም አንድ ቀን ማልቀስ በራሱ በጣም ከባድ ነው። ማለት እያደረገች ያለችው ነገር ደስ ሳይላት ሁሉን ነገር እያደረገች ነው። ስለዚህ ነገር ደግሞ ሌላም ነገር ቢጠይቃት ደስ ሳይላት እች ልጅ ታደርጋለች። ሌላ ነገር ስላችሁ ቆሻሻ ነገር ምናምን እንዳታስቡ አለ አይደለ። ማይሆን ቦታ እንሂድ ቢላት ትሄዳለች። እዛ የምትሄድበት ቦታ ምን እንደሚጠብቃት ምን ታውቃላችሁ? ስለዚህ እች ልጅ የምታደርገውን ነገር እያወቀች አይደለም። ብዙ ጊዜ እኔ ሳላቅ እንዲያደርጋለሁ እኔ ሳላቅ እንዲሆናለሁ ትላለች ሀይሜ። ባለማወቅም በልጅነትም ሊሆን ይችላል ስለዚህ በቅርብ ያላችሁ ሰዎች ያለችበትም እያያችኋት ነው ቪዲዮ፣ አንተ ያላችሁ ያዛርጋችሁ መጠየቅ የእናንተ ፋንታ ነው። በኋላ የሆነ ነገር ከሆነች በኋላ ወየው ወየው ምንም ጥቅም የለውም። በጣም ነው እንጃ እኔ ከብዶኛል። አንደኛ ደስተኛ አይደለችም። ደስተኛ ብትሆን እንኳን እሱ ኦኬ በቃ ወዳው ነው ተመችቷት ነው ብለን እንላለን። አሁን እኮ ወዳው ማለት አይደለም አፍቅራው አይደለም። እሱ ግን እሱም ወዷት አይደለም አፍቅሯት አይደለም። የሆነ ግን የሚፈልገው ነገር ከሃይማኖት አለ። አንድ ነገር አለ። ምንድን ነው የሚፈልገው? ብሩክና ብሩክና አስወገደው አስወጣው፣ በቃ ከህይወት ከህይወታቸው ወጣ። ምንድን ነው ፍላጎቱ ዳኒ ተብዬው? ምንድን ነው የሚፈልገው ነገር አልገባኝም። እልሃችን ነው እያስጨረሰን ያለው ጨረቃ ፋሚሊ። እኔ እየተናደድኩ አይደለም፣ ለልጅቷ ህይወት አስቤላት ነው። ምክንያቱም እቺ ልጅ ከዚህ በፊት የትም ሄዳ አታውቅም። እያየናት ነው፣ ብሩክ ዱባይ ብቻ ነው ይዟት የመጣው። ዱባይ መጥቶ መስረስ ተንከባክቦ መልሶ ለቤተሰቦቿ አስዷል። ምንድነው እየተካሄደ ያለው ጨረቃ ፋሚሊዎች? እንዴት አያችሁት? እኔ ሰደብሻት ምናምን ሳትሉ እንደ ሴት ሆናችሁ እስኪ ዛሬ እያደረገች ያለችው ነገር ትክክል ነው? ምናልባት በልህ ከብሩኪ ጋር ስለተቀያየመች ወደዚህ ህይወት ሳትፈልግ ልትገባ ነው። አንዳንዴ ሳትፈልጉ እኮ የምትገቡበት ነገር አይታወቅም። እና በልህ ያልሆነ ነገር ውስጥ ገብታ በኋላ እንዳትጸጸት፣ እኔ በጣም እየፈራውላት ነው። ቤተሰቦች የእናንተን ሀሳብ ደግሞ እስኪ በኮመንት ስር ግለጹ። እግዚአብሔርን እኔ ማለት ከተሳሳትኩኝ እኔ እንጃ ብቻ አላቅም። እኔ የተረዳሁበት መንገድ ብዙ የተወዘጋገበ ነገር ነው። ለምን አንደኛ ደስ እያላት አይደለም። እሷ ምን ልታረግ እንደምትሄድም አላቅም፣ ለምን እንደምትሄድም አላቅም። እሱስ ይህን ያህል እንዴት የአንገት ሐብል ሊገዛ ቻለ? አስቀንቶኝ አይደለም፣ የአንገት ሐብል ማለት ተራ ነገር ነው። አስቀንቶኝ አይደለም። ቀንተሽ ነው እንዳትሉኝ፣ ግን እንዴት ልጅቷን በምን ሊያደርጋት ነው? በጥቅማጥቅም እያታለለ ሊስባት ነው? የሆነ ምን አልገባኝም። አንዳንዴ ኮ የማትወዱትን ሰው ጥቅማ ጥቅም ሁሌ እየጨመረ ይላችሁ ምናምን ምናምን ሲመጣ ከዛ ሰው ለመራቅ የሆነ ለመናገር ራሱ ሼም ይዛችኋል በሼም ውስጥ ብዙ የህይወታችሁን እንቅፋት ውስጥ ትገባላችሁ ማትወጡት ነገር ውስጥ ትገባላችሁ ስለዚህ ያንን ነገር ደግሞ እሱ እየተጠቀመባት ነው ለምን ሃይማኖት ሸመኛ ናት እንደምታቋት ናት ዛሬ እንኳን አይታችኋል እንደዛ እየሸከከኝ እኔ በሆን አላረገውም ጭራሽ በጥፊ ብዬው አጠገቡ በጥሸለት ነው የሚሄደው የምሬ ነው የምላችሁ። ምክንያቱም እንደዛ ፊቷን ከፊቷ ካየሁት ነገር ነው ምላችሁ ስለዚህ ምን ፈልጎ ነው እሷስ? ምንድን ነው የፈለገችው? ለምንድን ነው ከዳኒ ቂጥ መራቂ አቃተሽ? ለምንድን ነው ሃይማኖት ተብዬው? እሺ ብሩክን ተጣላሽ እንበል። በቃ ከብሩክ ስለተጣላሽ የዳኒ ቂጥ ጋር ምን ትሰሪያለሽ? አለቀ ምን ትሰሪያለሽ? ሴትነትሽን አስከብረሽ እንደምትኖሪው አሁንም አስከብረሽ መኖር ነው ያለብሽ። አይኑ እኔ የተቃወምኳት አይደለም፣ መብቷ ነው አፍቅራው ከሆነ መብቷ ነው፣ ማንም አይከለክላትም። ግን ደግሞ እየሄደች ያለችበት ነገር በጣም ያስጠላል። ለህይወቷ የሚያሰጋ ነገር ነው። የገጠመችው ሰው ትክክለኛ ሰው አይደለም። ከሷ ጋር የሚሄድ ሰው አይደለም። እሷ ሸመኛ ናት። ስለዚህ ልንታደጋት ይገባል። ልጅናት ልጅናት ለምትሉ፣ ብሩክን ለምትሳደቡ ሰዎች ዛሬ ነው ዳኒን እንት እንትን መቃወም ያለባችሁ። ዳኒ በምላሱ እየተጠቀመባችሁ ነው። ብሩክ የሙሽ እየሸበላ እንደዚህ መቼ ይወዳል። እንደዚህ በምላስ አይደለም በተግባር ነው። የተግባር ሰው ፈጣሪ ባለበት ይጠብቅህ። በእውነት በጣም ነው የሚያስጠላው። እንደዚህ አይነት የምን የካራክተርን በሉት የድራማን በሉት ነገ ሌላ ነገር ሊፈጠር ይችላል፣ አያገባኝም። ዛሬ ግን ያየሁት ነገር ሀይሜ ላይ ሲቀጥል፣ መጀመሪያ ለምን ሄደች? የፈለገ ነገር በቃ ብሩክ ከህይወቱ ወጥቷል አይደል? ከእነሱም ህይወት ወቷል? ነገ የሚፈጠረውን አላውቅም። እንደዛ ብሎ ግን ወቷል። እሱ ከወጣ እሷ ምን ትሰራለች? ደኒጋ ሶሲም ትናንትና ይቅርታ ተጠያይቀዋል። ይቅርታ ከተጠያይቁ በኋላ የሶሲ ሶሲ የጣለችው ባልጋ እሷ ምን ትሰራለች? ምን ታደርጋለች? ፈልጋ ነው እንዳንድ እያየ ነው ነው ፊቷን። ምንድን ነው ፍላጎቷ አልገባኝም። ኮመንት ስር የምትወዷት የምታከብሯት ጻፉልኝ። ከተሳሳትኩኝ በጣም ይቅርታ። ምግነት በጣም እየተሳሳተች ነው ሃይማኖት፣ እያደረገች ያለችው ነገር እኔ ለማንም ለብሩክም ብዬ አይደለም ለማንም ብዬ አይደለም እንዳንድ ኦዲንስ እየተከታተልናቸው ነው። እየሆነ ያለውን ነገር መናገር ግድ ይለናል። ሶ እኔ የተረዳሁት በመንገድ እንዴት ነው እንደዚህ እየተጠየፈች እንደዚህ የሆነች ውስጧ እየተጨነቀ ለምንድን ነው ለደቂቃ እስከሱ ጋር ምትሆነ ውስ እንደገና ደግሞ ስጦታ ለምን ትቀበላለች? እና በጣም ግራ ጋብቶኛል። ውድ ቤተሰቦቻችን፣ እናንተ ደግሞ ማለት የገባችሁን ነገር ለእኔ በኮመንት ጽፉልኝ። በጣም ደስ ይለኛል። አመሰግናለሁ። መልካም ንጋት።